ከሀገር ውስጥ ቀዳሚ ወዳደረግነው ዜና አለፍን። በመውጫና በመግቢያ ኬላዎች ላይ በተደረገ ቁጥጥር ከ22.4 ቢሊዮን ብር በላይ ዋጋ ያላቸው መድኃኒቶች የመልቀቂያ ፍቃድ ወስደዋል ተባለ። በተያያዘው በጀት ዓመት የመጀመሪያው ሶስት ወራት ውስጥ በመውጫና በመግቢያ ኬላዎች ላይ በተደረገ ቁጥጥር ከ22.4 ቢሊዮን ብር በላይ ዋጋ ያላቸው መድኃኒቶች አስፈላጊውን የጥራት ቁጥጥር በማድረግ መልቀቂያ ፍቃድ መስጠቱን የኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን አስታውቋል። በ2018 በጀት ዓመት ቅርብ ዓመት በመውጫና መግቢያ ኬላዎች ላይ በተደረገው ቁጥጥር ከ992 ሚሊዮን ብር በላይ ዋጋ ያላቸው የመድኃኒት ጥሬ እቃዎች ላይ አስፈላጊውን የጥራት ቁጥጥር በማድረግ መልቀቂያ ፍቃድ ተሰጥቷል ሲሉ በባለስልጣኑ የደቡብ አዲስ አበባ ቅርንጫፍ ጽህፈት ቤት ኃላፊ የሆኑት አቶ ገዛህኝ እንዳለ ገልጸዋል። ኃላፊው አክለውም የተቋሙን መስፈርት ያላሟሉ መድኃኒቶችና የመድኃኒት ግብአቶች በተለያዩ ምክንያቶች ጥቅም ላይ እንዳይውሉ ተደርገዋል ብለዋል። በሌላ በኩል በዚሁ በጀት ዓመት የመጀመሪያው ሶስት ወራት ውስጥ ለ800 የምግብ ምርቶች በቅድመ ማሳወቅ የምዝገባ ስራ የገበያ ፍቃድ መሰጠቱን ጠቁሞ አስፈላጊውን መስፈርት ለሟሉ 195 የምግብ ተቋማት የብቃት ማረጋገጫ የምስክር ወረቀት ቅርንጫፍ ጽህፈት ቤቱ መስጠቱን አስታውቀዋል። እንዲሁም 71 የምግብ አስመጪና አከፋፋይ ተቋማት የውስጥ የጥራት ስርዓት እንዲዘረጉ ተደርጓል ያሉት በተጨማሪም በመውጫና በመግቢያ ኬላዎች በተደረገው ቁጥጥር 3472 ሚሊዮን ብር በላይ ዋጋ ያላቸው የውበት ንጽህና መጠበቂያና ከ718 ሚሊዮን ብር በላይ ዋጋ ያላቸው ተከታታዩ የመዋቢያ ምርቶች ጥሬ እቃ ላይ አስፈላጊውን የጥራት ቁጥጥር በማድረግ መልቀቂያ ፍቃድ መስጠቱን ከባለስልጣኑ ያገኘነው መረጃ ያመላክታል። በፋብሪካ ምርቶች ላይ ያለ አግባብ ጭማሪ ያደረጉ ተቋማት ላይ እርምጃ ተወሰደ። የወልዲያ ከተማ አስተዳደር የንግድና ገበያ ልማት መምሪያ በፋብሪካ ምርቶች ላይ ያለ አግባብ ዋጋ የጨመሩ የንግድ ተቋማት ላይ ሕጋዊ እርምጃ መውሰዱን አስታውቋል። የመምሪያው ኃላፊ አቶ አዲሱ ወንድሙ እንደገለጹት በከተማዋ አስተዳደሩ በፋብሪካ ምርቶች ላይ ያለ አግባብ ዋጋ የጨመሩ 17 የንግድ ድርጅቶች ላይ እርምጃ ተወስዷል ብለዋል። ከማህበረሰቡ በደረሰ መረጃና ባለሞች ባለሙያዎች በመስክ ወርደው ባረጋገጡት መሰረት በስኳርና በዘይት ላይ በፊት ከነ ብረው የገበያ ዋጋ ላይ ከ200 እስከ 300 ብር ጭማሪ እንደተደረገ መምሪያው ገልጿል። አሁንም ከዚህ ድርጊታቸው በማይታረሙ ነጋዴዎች ላይ ህጋዊ ቁጥጥሩ ተጠናክሮ ይቀጥላልም ሲሉ ነው ኃላፊው በአጽንኦት የገለጹት። በተያያዘ የሰሜን ሸዋ ዞን የንግድና ገበያ ልማት መምሪያ ኃላፊ አቶ ዘውገ ያለአግባብ የዋጋ ጭማሪ ባደረጉ 86 ነጋዴዎች ላይ እርምጃ መወሰዱን ገልጸዋል። መሰረታዊ የፍጆታ እቃዎች ላይ የዋጋ ጭማሪ ባደረጉ ነጋዴዎች 54 የንግድ ድርጅቶች፣ 31 ምርት ደብቀው በተገኙ ንግድ ድርጅቶች ላይ የእሸገ ጋ ፍቃድ ስረዛና የእገዳ እርምጃ ተወስዷልም ብለዋል። የምርት እጥረት እንዳይከሰት በየደረጃው በተያዘ ተዘዋዋሪ በጀት በሸማች ህብረት ስራ ማህበራት በጅምለኞችና በልማት ድርጅቶች እንዲቀርብና እንዲሰራጭ የተደረገ ይገኛልም ተብሏል። በቀጣይም በየወረዳና በየከተሞቹ አቅርቦቱ ተጠናክሮ የሚቀጥልም ይሆናልም ተብሏል። ነጋዴዎች ምርት ከመደበቅ እንዲቆጠቡ፣ ሸማቾችም ዋጋ ያለ አግባብ የሚጨምሩ ነጋዴዎችን እንዲያጋልጡና በየደረጃው ለሚገኝ የመንግስት መዋቅር ጥቆማ እንዲሰጡ ሲሉ ኃላፊው አሳስበዋል። ከሶስት ሺህ በላይ አዳዲስ አቅራቢዎች በኤሌክትሮኒክስ ግዢ ስርዓት ላይ መመዝገባቸው ተገለጸ። በ2018 ዓ ም የመጀመሪያው ሩብ የበጀት ዓመት ከ3000 በላይ አዳዲስ አቅራቢዎች በኤሌክትሮኒክስ ግዢ ስርዓት መመዝገባቸውን የኢፌዴሪ የመንግስት ግዢና ንብረት አስተዳደር ባለሥልጣን አስታውቋል። አዳዲስ አቅራቢዎች በኤሌክትሮኒክስ ግዢ ስርዓት በመመዝገብ በጨረታዎች ላይ እንዲሳተፉና የውድድር ስርዓቱን ፍትሐዊ የማድረግ ሥራ ተሰርተዋል ሲሉ የባለሥልጣኑ የህዝብ ግንኙነትና ኮሚኒኬሽን ሥራ አስፈጻሚ አቶ ዮናስ ሀበሻ ተና በዚህም በመጀመሪያው ሩብ የበጀት ዓመት ከሶስት ሺህ በላይ አቅራቢዎች ተመዝግበዋል ብለዋል። የኤሌክትሮኒክስ ግዢ ስርዓት ትግበራን ወደ ክልሎች ለማውረድ በተደረገው ጥረትም በሩብ ዓመቱ ለድሬዳዋ ከተማ አስተዳደር፣ ለሶማሌ ብሔራዊ ክልላዊ መንግስት፣ ለደቡብ ምዕራብ ኢትዮጵያ ብሔራዊ ክልላዊ መንግስት፣ ለማዕከላዊ ኢትዮጵያ ብሔራዊ ክልላዊ መንግስት እንዲሁም ለሌሎች ክልሎችም አስፈላጊውን መሰረተ ልማት የማሟላት ስራ እየተከናወነ ይገኛልን ብለዋል። በሩብ ዓመቱ ከተከናወኑ ተግባራት መካከል ደብዳቤን በዲጂታል በመላላክ ከእጅ ንክኪ ነፃ የማድረግ ስራ አንዱ ነበር ያሉት አቶ ዮናስ የደብዳቤ ልውውጦች ሙሉ በሙሉ ዲጂታላይዝ እንዲሆኑ ማድረግ ተችሏል ሲሉም መናገራቸውም ኢፕድ ዘግቧል። ለሶስት ሳምንት ተቋርጦ የነበረው የኃይል አቅርቦት መመለሱ ተገለጸ። የአብያታ ሐይቅ ውሃ መሙላቱን ተከትሎ ወደ ኮስቲክ ሶዳ ፋብሪካ የሚሄደው የኤሌክትሪክ ምሰሶዎች በመውደቃቸው ተቋርጦ የነበረውን የኃይል አቅርቦት በትላንትናው ለሊት መመለሱን የኢትዮጵያ ኤሌክትሪክ አገልግሎት አስታውቋል። ለሶስት ሳምንት የተቋረጠውን የኤሌክትሪክ ኃይል ለመመለስ የሀይቁ ውሃ ሙሌት ፈተና እንደነበር የገለጹት በአገልግሎቱ የአዳማ ሪጅን ዳይሬክተር የሆኑት አቶ ጣሃ አህመድ በአገልግሎቱ ሰራተኞችና በፋብሪካው ትብብር የኃይል መቋረ ጡ ዘላቂ መፍትሄ አግኝቷል ብለዋል። አክለውም ቀድሞ ወደ ኮስቲክ ሶዳ ፋብሪካ የሚሄደው መስመር በእንጨት ምሰሶ መውደቅ ለተደጋጋሚ ኃይል መቋረጥ ይጋለጥ ነበር ያሉ ሲሆን በዘላቂነት ችግሩን ለመፍታት የእንጨት ምሰሶዎቹን በሰባት የብረት ምሰሶ መተካቱን ተናግረዋል። ሰባቱን የብረት ምሰሶ ኮስቲክ ሶዳ ፋብሪካ ማቅረቡንም ዳይሬክተሩ ገልጸዋል። በአጠቃላይ የኮስቲክ ሶዳ ፋብሪካ ኃይል እንዲያገኝ 600 ሜትር ርዝመት ያለው መስመር ዝርጋታ እንደ አዲስ እንዲሁም ስምንት ተጨማሪ የእንጨት ምሰሶ በድምሩ 15 ምሶሶዎች ተከላ በአገልግሎቱ መተከሉ ተገልጿል። በክልሉ ባለፉት ሶስት ወራት ውስጥ ከ785 ሺህ በላይ ሰዎች የወባ ምርመራ አካሂደዋል ተባለ። በደቡብ ኢትዮጵያ ክልል በ2018 የመጀመሪያው ሶስት ወራት ውስጥ ከ785 ሺህ በላይ ሰዎች የወባ ምርመራ ማድረጋቸውን የክልሉ ጤና ቢሮ በዛሬው ዕለት አስታውቋል። ቢሮው ይህን ያስታወቀው የክልሉን ወቅታዊ የወባ በሽታ ስርጭት ሁኔታን አስመልክቶ ከባለድርሻ አካላት ጋር በጂንካ ከተማ በገመገመበት ወቅት ነው። በክልሉ በዚህ በጀት ዓመት የመጀመሪያው ሩብ ዓመት ወባን ለመከላከል ርብርብ ተደርጓል ያሉት የቢሮ ምክትል ኃላፊ አቶ መና መኩሪያ በመጀመሪያው ሶስት ወራት ውስጥ ብቻ የወባ በሽታ ስርጭትን ለመቀነስ ጠንካራ ስራ እየተሰራ ነው ብለዋል። በተከናወኑ